ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሰወር ቪዲዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ በያላችሁበት ቦታ ብዝዝት ይበልልኝ። በውጭም ሀገር ያላችሁ፣ በአረብ ሀገርም ያላችሁ፣ በኢትዮጵያ ውስጥም ያላችሁ ሰላማችሁ ይብዛልኝ። አዲስ ነገር ዛሬ ይዤ መጥቻለሁ። በእርግጥ ትንሽ ጠፍቻለሁ፣ ቆየትም ብያለሁ፣ ዘግየቻለሁ ከይቅርታ ጋር ይቀርባልኝ። ዛሬ የመጣሁት ላመሰግናችሁ ነው። ከኔ ጋር በጣም ብዙ የለፋችሁት ወንድሞች አላችሁ። በጣም በብዙ ሁኔታ ያገዛችሁኝ፣ ሌሊቱን ሙሉ አብራችሁኝ፣ ብቻ የመሰው ወርቅ ዩቱብን ስንትን ስል በብዙ ሁኔታ ያገዛችሁኝ አላችሁ። እናንተን ሳላመሰግን ማለፍ የለብኝም በማለት ነው። የእናንተኔ ደስ ያለኝ ነገር አለ። እስከ ዛሬ ድረስ ስለፋበት የነበረውን አብራችሁኝ፣ ደግሞ እናንተም አይዞች፣ ተስፋ እንዳትቆርጪ፣ በርቺ፣ ውሳካል እያላችሁ ውስጥ አበረታቶ ነበረ። በአበረታታችሁኝ መጠን የተወሰነ ግብ ላይ ደርሶልኛል፣ እግዚአብሔር ይመስገን። እናንተም በያላችሁበት የጀመራችሁትን ፍጻሜውን ያሳምርላችሁ። በርቱ ሁላችሁም። መበርታት ምን ያክል መጠንከር፣ ምን ያክል እንደሆነ ትግስት፣ ምን ያክል እንደሆነ አይቼበታለሁ። ታጋሽ መሆን መልካም ነው። በትግስት ውስጥ ደግሞ በጣም ብዙ ነገር እናገኛለን። ሰቤል መስገን ዛሬ ደስ ያለኝ ነገር ምንድን ነበር መሰላችሁ? እስከ ዛሬ ድረስ ብዙ ነገር አራት ወር አምስት ወር ኦልሬዲ ፈይቷል። በርግጥ ቀላል አይደለም አራት ወር አምስት ወርም ቢሆን መጀመሪያ ዩቱብ ስንጀምር ያው በእያንዳንዱ ጀምሮ የሚፈትነን ነገር አለ። አንደኛ መጀመሪያ አከፋፈቱ ይፈትነናል። ወተን ሚዲያ ላይ መስራቱ ይፈትነናል። ፍራቻ ይኖራል እና ብዙ እነዚህ እነዚህን ደግሞ ይታለፍና ተተከፈተን በኋላ ደግሞ አንድ ሺህ ሰብስክራይብ ለመግባት እሱም እራሱን የቻለ አንድ ፈተና ነው። እሱም ተታገሱት ያልፋል። ከዚያም ቀጥሎ ደግሞ ሰአት አለ። ከሁሉም በላይ ደግሞ ሰአቱ ይፈትናል ብዙ ይፈጃል። በተለይ በርግጥ ጊዜ ላለው እና ኢዲያው ላለው እንትን ምቹ ላለው ችግር የለውም ቀላል ነው ብዬ ነው ማስበው። ግን ደግሞ ለኛ በተለይ በተለይ የማዳም ቅመም የሆናችሁ በማዳም ቤት ስልክ እንደልባችሁ ይዛችሁ የማትንቀሳቀሱ የማትሰሩ ይሄን ያው እኔም አንዷ ስለሆንኩኝ ማለት ነው። ኔትወርክ እንደልባችሁ የሌለ ሳይኖር ኢንተርኔት እንደልብ ሳይገኝ ጊዜ እንደልብ ሳይገኝ እንደ ልብም ቀርቶ በተወሰነ ፓርት እንኳን በፈለጋችሁ ታይም አታገኙም። እና አንደኛ ከነሱ ስራ ላይ የተወሰነ ሰዓት ወስደን ነው። ሁለተኛ ደግሞ የእንቅልፍ ሰዓታችንን ቆጥበን ነው። ሁለተኛ ደግሞ ሶስተኛ ደግሞ እንደዚሁ ስራውን እየሰራን የእነሱን ስራ እየሰራን ከጎን እያስኬድን የሆነ ግብ ላይ ሲደርስ እንደዚህ ተለፍቶ ጦጣ ጦጣ መጫወት ነው። እውነት ለመናገር አንዳንዴ ያስቀኛል ማለት ነው። መጧል መጡ እያልን ስልካችን እንዴት እንደምናደርገው በተለይ አረብ ሀገር ያለን ሰዎች ወደም እናውቀዋለንና፣ ግን እንደዚህ እንዲሆን ተስፋ ሳይቆረጥ የሆነ ደረጃ ላይ ሲደርስ በጣም ደስ ይላል እና በተወሰነ መልኩ በደረጃ ላይ የሆነ ደረጃ መስመር ስለያዘልኝ እግዚአብሔር ይመስገን። ቢያንስ ምንድን ነው ሰዓት ሞልቶ አፍላይ ተደርጎ ሞኔውን ተቀብሎኛል። ምክንያቱም ስጋት ተደርሱ አንዳንዴ አይቀበልም። እንደዚህ ፈተና አለው መጀመሪያ ከዚያ ሲጀመር ያው ኢንፎርሜሽን ታየ። ብዙ ስለምንሰማ ስለምንጠይቅም ለማወቅ ስለምንጓጓ ምንጠይቃለን። ስንጠይቅ ደግሞ ከአንዱ ጋር ምንሰማው አንድ ጋር ነው። የአንዱ ቪዲዮ ይበላሽበታል፣ የአንዱ ደግሞ ቪው ያለውን አንዱ ያስደልታል ይባላል። ብቻ ኮፒራይት የሚባል ነገር አለ። እንደገና ደግሞ የሰው ድምፅ፣ የሌሎች ድምፆች፣ የቴሌቪዥን ድምፅ ወይ ደግሞ የህፃናት ድምፅ፣ ህፃናት ይገቡ የሚባለው ያ ሁሉ ትግል ታልፎ እዚህ ጋር ከተደረሰ ያም ፓርት ከታለፈ ትልቅ ነገር ነው እና እግዚአብሔር ይመስገን ያን ፓርት አልፎልኛል። በእናንተም እርዳታ ማለት ነው። በእናንተ እርዳታ ከዛ ውጭ ደግሞ ዋናኛው ፓርት ግን ደግሞ የመብርሃን ነው። መብርሃን ስለረዳችኝ፣ ድንግል ማርያም ስለረዳችኝ እንደኛ ተሰዳ ስደት ላይ ሆናን ብቻ የእነሱን ስራ ማስተካከላችን ብቻ ሳይሆን በልባችን ደግሞ የጀመርነው በግላችን የጀመርነው እሷን ይዘን ብቻትና ከመጀመሪያ ተስደስደት ስትሰደድ ጀምሬ እሷን ይዤ ነኝ። እዚህ የተሰደድኩት የፈለግኩትን ስጨግ ሲከፋኝ ምን ሲለኝ ስጠይቃትም አትነሳኝ። እግዚአብሔር ደግሞ ክብር ለእሷ ምስጋና ለእሷ ከሁሉም በላይ እና መብርሃን ደግሞ ያሰባችሁትን መሻት ታስተካክልላችሁ። የተጨነቃችሁትን ጭንቀታችሁን ታስተካክልላችሁ፣ ትርዳችሁ ከእሷ በመቀጠል ደግሞ በጣም ብዙ የማመሰግናቸው ወንድሞች አሉ። ከእኔ ጋር አብረው ጊዜያቸውን የፈጁ በጣም በብዙ ነገር ያገዙኝ አውራ ወንድሜ፣ እፎይታ ወንድሜ፣ ስመኝ ትግስት፣ ሌላውም ትግስት እንበለጥ አሌሊስቱ ደግሞ በጣም ስማቸውን የማልያልጠራዋቸው በጣም ብዙ እህት ወንድሞች አሉ። በጣም በብዙ ማለት ነው ያገዛችሁኝ ስማችሁን ያልጠራዋችሁ ስማችሁንም የጠራዋችሁ በጣም በጣም አድርጌ የማመሰግነው ዛሬ የልጣችሁ መሻት ያሳካላችሁ ደስ ብሎኛል። እዚህ ጋር ስለደረሰ እዚህም እንድደርስ ያገዛችሁኝ ሁላችሁም ከልብ የማመሰግነው የናንተንም እግዚአብሔር ያስተካክልላችሁ። ለነበረን ቆይታ በጣም የማመሰግነው፣ በቀጣይ ደግሞ በአዲስ ነገር እንደምንገናኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። ባላችሁበት ዳ ብቻ ቻው። እሺ፣ በተረፈ ደግሞ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። መቼም ያውነረስዋለን ኛ ግን ደግሞ አይጠፋችሁም ብዬ አስባለሁ። ላይክ ሼር ሰብስክራይብ በማድረግ የደወል ምልክቷን በመልጠን ቤተሰብ ይሆኑ እና ወደፊት የተሻለ ነገር ሰርተን እንገናኛለን። ለአሁን እንኳን በቀላሉም ቢሆን ማለት ነው። ሰላማችሁ ይይዛልኝ። መልካም ጊዜ ይሆንላችሁ።